እንኳን ደስ ያላችሁ የመንግስት ሰራተኞች! የደሞዝ ጭማሪው እንግዲህ ዛሬ ይፋ ሆኗል ማለት ነው። እጅግ በጣም ደስ የሚል ነገር ነው። አዲሱ ደሞዝ ከነባር ደሞዝ ጋር ያለው ልዩነት ምን ይመስላል የሚለውን እና የእያንዳንዱ ደረጃ መጨረሻ ላይ ጣሪያው ስንት እንደሆነ አሳያችኋለሁ ማለት ነው። እንግዲህ ጣሪያ ላይ ለመድረስ ወደ ዘጠኝ ደረጃዎች አሉ ማደግ ያለባችሁ ማለት ነው። እና ይሄ ያው ይታወቃል፣ በየሁለት ዓመት ሊሆን ይችላል፣ በየአንድ ዓመትም ሊሆን ይችላል እንደየመስሪያ ቤቱ ሊለያይ ይችላል። አክቹዋሊ ግን እያንዳንዱ ደረጃ ላይ ለማደግ እዛው ደረጃ ላይ ሆነ የደረጃ እድገት ለማግኘት ፒሳውን ማሳደግ እያልኩኝ አይደለም። ወደ ጎን የእድገት ደረጃዎች አሉ ዘጠኝ ያህል የእድገት ደረጃዎች አሉ። እዚህ ላይ እንደምትመለከቱት የእርከን ደሞዚልና አንድ ብሎ ይነሳል። ይሄ ማለት ከስድስት ሺህ ከተነሳ በኋላ አንድ ጊዜ ቢያድግ 120 ብር ይጨመርለታል ማለት ነው። ሁለት ሲያድግ 241 ብር ይጨመርለታል። ያ ማለት መጀመሪያ አንድ ጊዜ ካደገው ላይ ወደ 121 ብር አካባቢ ይጨመርለታል ማለት ነው። እንደዛ እያለ ወደ ጎን የኢርከን እድገት ይኖራል ማለት ነው። ስለዚህ እኔ አሁን እዚህ ጋር ይዤላችሁ የመጣሁት ምንድን ነው፣ መጀመሪያ መነሻ ደሞዙ ስንት ነው፣ ወደ ጎን ሲሄድና ሲያድግ የመጨረሻ ጣሪያው ደግሞ የኢርከን ደረጃው ወይም የኢርከን ደሞዙ ጣሪያ ስንት ነው የሚለውን አሳያችኋለሁ ማለት። ስለዚህ ደረጃ አንድ ላይ የመጀመሪያ ላይ የነበረው ደረጃ አንድ ወይም የመጨረሻ ትንሹ የሚባለው የመንግስት ደሞዝ አራት ሺ ሰባት መቶ 60 ብር አካባቢ ነው ሲከፈል የነበረው ማለት ነው። ይሄ እንግዲህ ባለፈው 300 ፐርሰንት ተጨምሯል ተብሎ የመጀመ- የመጨረሻ ትንሹ ተከፋይ የመንግስት ደሞዝ ወደ 4760 ብር አድጎ ነበር ማለት ነው። አሁን 4760 ብር ሲከፈል የነበረው አሁን ላይ ወደ 6000 ብር ማደግ ችሏል ማለት ነው። ይሄ ሰው ደረጃ አንድ ላይ ሆኖ ወደ ጎን አድጎ አድጎ ዘጠኝ ጊዜ አድጎ የመጨረሻ ጣሪያው መድረስ የሚችለው 7301 ብር ላይ ብቻ ይሆናል ማለት ነው። ደረጃ ሁለት ላይ ያሉት ደግሞ ነባር ደሞዙ 4929 ብር ነበረ። አሁን ደግሞ ወደ 6365 ብር አድጎላችኋል ማለት ነው። እናም ደግሞ ወደ ጎን ዘጠኝ ጊዜ ብታድጉ የመጨረሻ ጣሪያችሁ የሚሆነው በአሁኑ ስኬል ወደ 7734 ብር ይሆናል ማለት ነው። እዚህ ጋር በሶስተኛ ደረጃ ላይ ያለው ደግሞ ከዚህ በፊት 5104 ብር ሲከፈላችሁ የነበራችሁት አሁን ደግሞ 6750 ብር ታገኛላችሁ ማለት ነው። ወደ ጎን ብታድጉ የመጨረሻ ጣሪያችሁ የሚሆነው 8177 ሰባት ይሆናል ማለት ነው። የተጣራ ደሞዝ አይደለም እዚ ጋ እያወራን ያለ ነው ማለት ነው። እዚጋ ደግሞ ደረጃ አራት ላይ ያሉት ከዚህ በፊት 5283 ብር ሲከፈላችሁ የነበራችሁ አሁን ደግሞ 7159 ብር የምታገኙ ይሆናል ማለት ነው። ደረጃ አራት ላይ ሆናችሁ የመጨረሻ ጣሪያ የሚሆነው 8630 ብር ይሆናል ማለት ነው። አምስተኛ ደረጃ ላይ ከዚህ በፊት 5659 ስታገኙ የነበራችሁ አሁን ደግሞ 7589 ብር የምታገኙ ይሆናል። የመጨረሻ ጣሪያችሁ የሚሆነው 9095 ብር ታገኛላችሁ ማለት ነው። ደረጃ ስድስት ላይ ደግሞ ከዚህ በፊት ስድስት ሺህ ሐምሳ ስምንት ብር ስታገኙ የነበራችሁ አሁን ደግሞ ወደ 8ሺህ 29 ብር ከፍ ብሎላችኋል። የመጨረሻ ጣሪያችሁ የሚሆነው ደግሞ ወደ ጎን ብዙ ጊዜ ቢታድጉ የመጨረሻ ጣሪያው ዘጠኝ ሺህ አምስት መቶ ሰባ ዘጠኝ ብር ይሆናል ማለት ነው። ደረጃ ሰባት ላይ ከዚህ በፊት ስድስት ሺህ አራት መቶ ሰማንያ አምስት ብር ሲከፈላችሁ የነበራችሁ አሁን ደግሞ ወደ ሁለት ሺህ ብር አካባቢ የሚጠጋ ገንዘብ ተጨምሮላችሁ 8478 ብር የምታገኙ ይሆናል። ደረጃ 7 ላይ ሆናችሁ የመጨረሻ የጣሪያ ደሞዛችሁ 10085 ብር ይሆናል ማለት ነው። ደረጃ 8 ላይ ከዚህ በፊት 6940 ብር ስታገኙ የነበራችሁ አሁን ደግሞ 11500 ብር የምታገኙ ይሆናል። ጣሪያው 15425 ይሆናል ማለት ነው። እንግዲህ ጣሪያው ከፍ እያለ ነው የሚሄደው። ከዚህ በፊት የተጨመረው የደሞዝ መጠኑ ከፍ ባለ ቁጥር ከዚህ በፊት 300 ፐርሰንት ምናምን ተጨምረዋል በተባለ ጊዜ የደሞዝ እርከኑ ወይም የደሞዝ መጠኑ ከፍ ባለ ቁጥር ተጨማሪው ወይም የተጨመረው መጠን እያነሰ ነበር የሚሄደው። አሁን ደግሞ ደሞዙ ከፍ ባለ ቁጥር የሚጨመረውም የጣሪያ ደሞዙም እንደዛው ከፍ እያለ ነው የሚሄደው ማለት ነው። ስለዚህ ልዩነቱ በጣም ሰፊ ነው፣ እጅግ በጣም ማለት ነው። እዚህ ጋር ደረጃ 9 ላይ ከዚህ በፊት 7424 ብር ስታገኙ የነበራችሁ አሁን ደግሞ 12566 ብር ታገኛላችሁ። ጣሪያው የሚሆነው 16834 ብር ነው። ደረጃ አስር ላይ 7934 ብር ስታገኙ የነበራችሁ አሁን ደግሞ 13732 ብር አካባቢ ነው። ኦልሞስት ወደ እጥፍ የሚጠጋ ገንዘብ ነው የተጨመረው መጨረሻ ላይ ደግሞ ጣሪያው የሚሆነው 18365 ብር ላይ የሚትደርሱ ይሆናል ማለት ነው። ደረጃ 11 ላይ ደግሞ ነባር ደመወዛችሁ 8474 ብር ሲከፈላችሁ የነበራችሁ አሁን ደግሞ ወደ 14983 ብር ከፍ ብሎላቸዋል ማለት ነው። የጣሪያ ደሞዝ 20395 ብር ይሆናል ማለት ነው። ሌላው ደግሞ ደረጃ 12 ላይ 9047 ብር ሲከፈላችሁ የነበራችሁ አሁን ደግሞ ወደ 6000 አካባቢ ብር ተጨምሮላችሁ 16348 ብር የሚታገኙ ይሆናል። ወደ ጎን ብዙ ጊዜ ቢታደርጉ ደግሞ ጣሪያው 21864 ብር የሚሆን ይሆናል ማለት ነው። ሌላው ደረጃ 13 ላይ ነባር ደሞዝ 9ሺ953 ብር ሲከፈላችሁ የነበራችሁ ኦልሞስት በኢጥፍ አድጎ ወደ 18464 ብር የሚከፈላችሁ ይሆናል። ጣሪያው ደግሞ 23857 ብር ይሆናል ማለት ነው። ደረጃ 14 ላይ ደግሞ ወይም ፒ14 ላይ 10600 ብር ስታገኙ የነበራችሁ አሁን ደግሞ 19464 ብር የሚታገኙ ሲሆን የመጨረሻ ጣሪያው ደግሞ 26341 ብር ይሆናል ማለት ነው። ሌላው ደረጃ 15 ላይ ነባር ደሞዛችሁ 11634 ብር ስታገኙ የነበራችሁ አሁን ላይ 21 ሺህ ብር 238 ብር ነው። ኦልሞስት ኢጥፍ ነው ማለት ይቻላል። ጣሪያው ደግሞ 28397 ብር ይሆናል ማለት ነው። በደረጃ 16 ላይ 12758 ብር ስታገኙ የነበራችሁ አሁን ደግሞ 23173 ብር ታገኛላችሁ። የመጨረሻ ጣሪያው ደግሞ 30967 ብር ነው። በደረጃ 17 13998 ብር ስትከፈላችሁ የነበራችሁ አብዛኞቻችሁ የዩኒቨርሲቲ መምህራን ናችሁ። አሁን ላይ ወደ 25285 ብር የሚያገኙ ይሆናል ማለት ነው። ወደ ጎን እስከ ዘጠኝ ደረጃ ድረስ ካደጋችሁ በኋላ ደግሞ የምታገኙት የደሞዝ መጠን ወደ 33770 ብር የሚሆን ይሆናል ማለት ነው። የተጣራው እንግዲህ ምን ሊሆን እንደሚችል ምን ያህል ሊሆን እንደሚችል በሚቀጥለው ቪዲዮ አሳያችኋለሁ። አሁን ላይ እንዳይረዝምባችሁ ማለት ነው። ደረጃ አስራ ስምንት ላይ 15340 ብር ስታገኙ የነበራችሁ አሁን ደግሞ ደግሞ ወደ 27589 ብር ከፍ ብሎላቸዋል። ጣሪያው ደግሞ ወደ ጎን ብዙ ጊዜ ቢታርጉ 36826 ላይ የምትደርሱ ይሆናል ማለት ነው። በደረጃ 19 16738 ብር ስታገኙ የነበራችሁ አሁን ላይ ወደ 30086 ብር ከፍ ብሎላቸዋል። ጣሪያው ደግሞ 30112 ብር ይሆናል ማለት ነው። ደረጃ 20 18226 ብር ስታገኙ የነበራችሁ አሁን ላይ ደግሞ 3289 ብር የምታገኙ ሲሆን የመጨረሻ ጣሪያው ደግሞ 41243 ብር ነው። ከዚህ በኋላ ጣሪያው መቼም አይጨምርም፣ የመጨረሻ ደሞዝ ነው ይሄ ማለት ነው። ደረጃ 21 እና ደረጃ 22 ጣሪያው ሙሉ በሙሉ 41243 ይሆናል ማለት ነው። በደረጃ 21 ላይ 19820 ብር ስታገኙ የነበራችሁ አሁን ደግሞ 35778 ብር የምታገኙ ሲሆን ጣሪያ አሁንም ተመሳሳይ ነው። 41243 ብር ታገኛላችሁ። በደረጃ 22 ደግሞ እንደዚሁ 21491 ብር ስታገኙ የነበራችሁ አሁን ላይ 39ሺ ብር የምታገኙ ሲሆን ብዙ ጊዜ ካደጋችሁ በኋላ ያው ተመሳሳይ ነው፣ 41243 ብር የምታገኙ ይሆናል ማለት ነው። እንግዲህ ይሄ እጅግ በጣም ደስ የሚያሰኝ ዜና ነው። እንኳን ደስ ያላችሁ። በድጋሜ በሌላ ቪዲዮ ደግሞ ፔሮል ሙሉ አሰራሩን እንዴት እንደምትሰሩ የተጣራውን ደሞዝ አሉዋንሶቹን፣ ሌሎች ሌሎች ነገሮችን እንዴት በተቀላጠፈ መልኩ ለቢሮዎቻችሁ ማዘጋጀት እንደምትችሉ በቀጣይ ቪዲዮ ይዤላችሁ የሚመጣ ይሆናል። ቪዲዮውን ላይክ ሼር በማድረግ ቻናሉን ደግፉ። በሌላ ቪዲዮ እስክንገናኝ ቻው ቻው።